ከሴት ጋር የነበርከው ከኔ ጋር ሆነ ነው ወይስ ከዛ በፊት ነው? አይ፣ ብዙ ናቸው። ብዙ ናቸው። አዎ፣ ብዙ ናቸው። ደበረሽ፣ ከሴት ጋር ነው የተገኘሁት

እኮ የኔና አንቺ ግንኙነት መብቴ ላይ ነው አይደል? ሁሉም ነገር መብትሽ ነው። እኔ ምንም የማድረግ መብቴ ነው። ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። እንዴት እንዴት ተጠላላድፌ እንደመጣሁ እኔ ማቆይ ይሄን ነገር እዚህ ሀገር ለመግባት በቃ እንዲህ በሰማይ ነው የመጣሁት በሉት። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ አለን። እንግዲህ ዛሬ በሀይሚና በብሩኬ ብቅ ብያለው። እንግዲህ ያው ሀይሚና ብሩኬ ሰሙኑ ጠፍተው ነበረ። የጠፉበትን ምክንያት ደግሞ ያው ሀይሚና ብሩኬ ያው በትንሹም ተጨቃጭቀዋል። ለዛ ነው እየጠፉ ማለት ነው። ሰሙኑ ሀይሚና ብሩኬ ምንሆኑ ነው እየጠፉ እያላችሁ የሀይሚና የብሩኬ ደጋፊዎች ብዙዎቻችሁ ተጨንቃችሁ ነበረ። እንግዲህ ትናንትና ብቅ ብለዋል ማለት ነው እና ያው ሀይሚና ብሩኬ የተጣሉበትን ምክንያት እንግዲህ ያው ሀይሚ ሌላ ሚስት አለ ሌላ ጓደኛ አለ በማለት ያው ተጨቃጭቀዋል ማለት ነው። በዛም መሀል ደግሞ የሀይሚና የብሩኬ ደጋፊዎች ብዙዎቻችሁ እየተጨቃጨጋችሁ ነው ማለት ነው። አትጨቃጨቁ። ከቻላችሁ አስታርቁ፣ ካልቻላችሁ ደግሞ ዝም በሉ ማለት ነው። ብዙዎቻችሁ ደግሞ የሀይሚ ወይም የብሩኬ ደጋፊ ሆናችሁ ሀይሚ ስትሰድቡዋት ሀይሚ ብዙ ነገር ስትሏዋት ሰምተናል ማለት ነው። እንግዲህ ቤተሰብ የሀይሚና የብሩኬ ደጋፊዎች ብሩኬን ወዳችሁ ሀይሚ የምጠሉበት ምክንያት የለም። ሀይሚም ወዳችሁ ብሩኬ የምጠሉበት ምክንያት የለም። እነዚህ ልጆች ያው ታውቃላችሁ ቢጣሉም አይጣሉም። እንግዲህ እውነት መስሏችሁ ብዙዎቻችሁ ሀይሚ የምሰድቧ ሰዎች አላችሁ፣ ግን ተሳስታችኋል ማለት ነው። አትሳሳቱ። እንዳልኳችሁን ከቻላችሁ አስታርቁ፣ ካልቻላችሁ ዝም። መጥፎ ምላስ፣ መጥፎ ኮሜት መጻፍ የለባችሁም። ሀይምና ብሩኬ መቼም ያው አይላዩም አንድ ናቸው ማለት ነው። ብዙዎቻችሁም ደግሞ ፕራንክ ሰርችቶናል፣ ነገር ሰርችቶናል የምትሉም አላችሁ። እንግዲህ ያው ምን ማድረግ አይቻልም፣ ስራ ነው ማለት ነው። እና ቤተሰብ ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ብዙዎቻችሁ ቪዲዮ ስታደርጉ ላይክ አታደርጉም። ለማንኛውም እናመሰግናለን።